ያደረጉበት በደስታ እንዴ! እኔ እኮ ከሷ የደረሰው መስሎ ከሀይሜ የደረሰው መስሎ ደስ ያለ መሰለኝ፣ እንጂ አንተ እንዴት ነው ከሷ ሀይሚ ጋር ካለ እውነተኛ ሀይሚ ጋር ፍቅሩ ካለክ ለምንድን ነው ብሎክ ማታደርጋት? ብሎክ የሚባል ነገር እኮ አለ። ምን ችግር አለሁ? ምን ችግር አለሁ? ከእኔ ብር ብትወስዱ ምን ችግር አለሁ? ቆይ ምናችሁ ይጎዳል ይሁላችሁ። ጌባዊ ያዘጋጅቻለሁ ብያቸዋለሁ አይደለ እንዶ በማርያም ይያቻለሁ አትናቁኝ በቃ ይሄ ንቀት ነው ለእኔ ንቀት ነው የመሰለኝ አንድ ሺ ላይክ አስገቡኝና አምስት መቶ ብር ልሸልማቸው አልኩኝ አይደለ አንድ ሺ ላይክ አስገቡና በፈጠራቸው አምላክ ኮሜንት ዛሬ ሺ ኮሜንት አስራ አምስት ላይክ ካገኘ ያ ኮሜንት አምስት መቶ ብሩን እሸልመዋለሁ ግን ላይኬ ላይኬ የዛሬ ቪዲዮ አንድ ሺ መግባት አለበት ፕሊስ በማርያም በዓል ላይ ይያችኋሉ። አምስት መቶ ብር ልሸልማችሁ ምን ችግር አለው? ለምን ትልቁኛላችሁ? አንድ ሺህ አስገቡት ላይኩን ዛሬ እስኪ። እና ወደ ነገራችን እንግባ። በጣም ዛሬ ብዙ ብዙ ነገሮች ደርሰውኛል። ብዙ መረጃዎች ደርሰውኛል። ቤተሰብ በጣም የገረመኝ ነገር ሁላችሁም በጣም ትላንትና ደሴን ነበረ። ግን የሆነ ነገር የተፈጠረ ነገር ነበረ። ቤተሰብ የተፈጠረ ነገር ነበረ። ምን መሰላችሁ? ትላንትና ብሩኬ ሚሴጅ ሲገባለት ሚሴጅ ገባለት፣ አደለ እኔ መሰለኝ ከሀይሜ የገባለን ነበር የመሰለኝ ግን የገባለት ከዚች ከሸለምጥማጥ ነበር የገባለት። እና በጣም የገረመኝ ነገር ከምንም በላይ የብሩኬ ደስታ ኑሮዬን ልኑርበት የሆነ በደስታ እንዴ እኔ እኮ ከእሷ የደረሰው መስሎ ከአይም የደረሰው መስሎ ነው ደስ ያለ ይመስልኝ፣ እንጂ አንተ እንዴት ነው ከእሷ ሚሴ ሲታክለ መናገር ሁሉ እስከሚያቅ ድረስ መናገር ሁሉ እኩን ያቃተ በቃ ልብ ኩን ጥፍት ያለው እንዴ? ደግሞ ምንድን ነው? ምን አስለምድሀት ነው? ማታ ማታ ፓናዶል ሰዓቱ ደርሶባት ነው ያልከው። ምን ምን ያስለመድኮ ነገር አለ ቡራዬ? እኛ ዚጋ አልገባንም። ፓናዶሉ የምንድን ነው የራስ ምታት ነው ወይስ የምኑ ነው ያስለመርካት ነገር አለ ማለት ነው ማታ ማታ ላይ እና እኔ በጣም የአበሳጭኝ አበሳይቶኛል ይሄ አበሳይቶኛል ስልክ ለምንድን ነው እሱ እውነተኛ ሀይሚ እውነተኛ ሀይሚ ጋር ካለ እውነተኛ ሀይሚ ጋር ፍቅሩ ካለክ ለምንድን ነው ብሎክ ማታደርጋት ብሎክ የሚባል ነገር እኮ አለ ብሎክ ማድረግ ነበረብህ ለምን ሚሴጅ እስከሚላ እስከምትልክል ድረስ ሚሴጇን ከፍተ ሚዲያ ላይ እስከማየት ድረስ ምን ማለት ነው ይሄ እንዴ ሀይሚ ስታየው እኮ የበለጠ ኦቨር እኮ ነው የምትሆነው። እንዴ ነው አንተ ሚሴጅ ከፍተህ የምታየው? ከፍታ እኮ ጠቅጠቅ አድርገህ እኮ ለከሀለታል የሆነ ነገር። እንዴ ቤተሰብ ልንገራችሁ፣ አንድ ነገር እውነታውን ልንገራችሁ፣ እዚህ ጋራ ልጅቷ በጣም ከባድ ልጅነች፣ ነው የተባለው፣ የሰማሁት ነገር ማለት ነው። እኔ እኔ በቀደም ለታ ወደ እነሱ ሰፈር ሂጄ ነበረ፣ ካፌያቸው እዛ እነሱ የሚሰበሰቡበት ካፌ ሂጄ ነበር፣ እና ብዙ ብዙ ነገሮች ነው የሰማሁት። ልጅቷ አይደለም አዲስ አበባ ላይ፣ ቡታጅራ ላይ እንኳን ገንዘብ ከፍላ ስለ ሀይሚ እንዲያጠኑላት ነው የምታደርገው፣ እንዲያጠኑ፣ ስለ ሀይሚ ሁሉን ነገር እንዲያጠኑ እና ብሩኬ፣ የሰማኸው ነገር አለ፣ የምታውቀው ነገር አለ ሀይሜን እንደሚያጠቋት ስለምታውቅ ነው አብረሀት መሆን የፈለግከው። አንድ ነገር እንደዛ ደግሞ ከሆነ ለሀይሜ መንገር አለብህ። ይሄ ስለሚፈጠር መጠንቀቅ አለብሽ ማለት ነው። አንተ እያወራሀት እዚህ ጋር ልጅቷን እያወራሀት ነው፣ እያወራሀት ከዚህ ጋር ደግሞ ሀይሜ አለች። ምን ማለት ነው ይሄ? ምን ምን አይነት እንትን ነው? እንደ ብሎክ የሚባል ነገር አለ። በቃ ብሎክ የሚባል ነገር፣ አንተ ፍላጎቱ ከሌለ ብሎክ አድርጋት። ለምን ብሎክ አታደርጋትም ልጅቱን እንዴ እስከዚህ ከፍተህ እኮ ማርያምን፣ እኔ የሚይዘው የሚጨብጠው ሁሉ እኮ ነው ያጣው። ምናም በቃ የሆነ ስሜታዊ የሆነ በቃ ምናምን እኮ ነው የሆንክብን። እንዴት እንደዚህ ሊሆን ይችላል? ሀይሜ ይሄን ቪዲዮ ስታዩ ምንድነው የምትለው? ምንድነው የሚሰማት? እኔ እኮ እግዚአብሔርን ነው የምላችሁ፣ እንደዚህ አልመሰለኝም ነበረ። እና እቺ ልጅ ከአንተ ፍቅር እንዳላት ታውቃለህ፣ አንተን እንደምትወድ ታውቃለህ። ከአድ እሺ የሀይሚን ሀይሚ ጋር አንተ ደግሞ ከሃይሚ ጋር መሆን ከፈለግ ከሃይሚ ጋር ፍላጎት ካለ እቺ ልጅ ጋር ማውራቱ ለምን አስፈለገ? ያለፈ ታሪክ ከሆነ ያለፈ ታሪክ ደፍኖ ብሎክ ማድረግ ነው የሚገባው እንጂ እያወጣ እያየህ እየመለስክላት እንዴ ነው የሚሆነው? እንዴ ምን አይነት ነገር ነው ይሄ? ታቃለ ሀይሚ ላይ ብዙ ነገር ለማድረስ እንደሚፈልጉ ብዙ ነገር ለማድረስ እንደምትፈልግ ሚሴጅ እየላከችላት ፎቶ እየላከችላት እሷ የሚያናድድ የሚያናድድ ነገሮችን እየላከችላት ነው። እሷ ሚሴ ስለላከችልሽ እኔን አትናገሪኝ እሷ ሚሴ በላከችልሽ ቁጥር እኔን አትጩሂብኝ አትጨቅጭቅኝ አልክ አደለ ካልክ ደግሞ አንተ ለምንሽ የእሷ ሚሴጅ ታያለህ ለምን የእሷ ሚሴጅ ትከፍተዋለህ እንደዛ ከሆነ ሁለታችሁም ሀይሚም እሷን ብሎክ አድርጋ አንተን ብሎክ አድርገክ የራሳችሁን ህይወት ነው መኖር ያለባችሁ እንጂ እንዴት ነው እንደዚህ ሚሄዶስ እንዴት እንዴት ነው እንደዚህ የሚካሄዶስ እንዴት ነው አይሆንም እንደዚህ አይነት ነገር እኔ በጣም ነው የገረመኝ። ደግሞ ይኸውላችሁ አንዳንድ ልጆች ምን መሰላችሁ፣ አንዳንድ ነገር ደግሞ እንረዳ። ሀይሚን አሁንም አሁንም ድረስ እናንተ ትገርሙኛላችሁ። ለስራ ነው የሚፈልጋት፣ ለዩቲዩብ ብሎ ነው የሚፈልጋት፣ ያቺን ነው የሚፈልጋት ምናምን የምትሉ ሰዎች እኔ እንጃ። ለኔ አይደለም በቃ። ሀይሚን ባወዳት ባያፈቅራት ኑሮ ብሩኬ እዚህ ጋር መጥቶ ለምናምን አይልም። ግን ምንድነው ያጠፋው ብሩኬ እዚህ ጋራ ሁለት ልብ ነው መሰለኛ፣ አላውቅም ብቻ ሚሴጇም ከፍቶ ሲያይ እኔ በጣም ነው የተናደድኩት። እንግዲህ እኛ ላየነው ስንት ሚሴጅ ታነባለህ ማለት ነው፣ ስንት ሚሴጅ ነው የምትልክልህ በቀን ማለት ነው። ስለዚህ ሀይሚ የሚያስከፋት ነገር ባታደርጉ ጥሩ ይመስለኛል። አላዲስ ነገሮችም አሉ። ተው ብሩኬ፣ እኔ ወንድሜን እወድሃለሁ፣ አከብርሃለሁ። በብሎክ ብትገላገላት እቺ ልጅ ጥሩ ይመስለኛል። በእንደዚህ አይነት መልኩ ሊሄድ አይችልም። ሀይሚን አንተ እንደዚህ በእንደዚህ ልትሄዱ አትችሉም። እንዴት ነው የሚሆነውስ? ስለዚህ ትላንትና በጣም ብዙ ልጆች ናቸው የላካችሁልኝ። አንቺ በደንብ አላየሽውም ለዛ ነው እንጂ ብሩኬ ከሊስቷ ጋር እያወራ የነበረው ምናምን ብላችሁኛል። እኔ አሁ ይቅርታ አልተረዳውም ነበር እኔ ሀይሜ ናት የመሰለችኝ ይቅርታ አርጉን። እሺ ቤተሰብ እና በተረፈ ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አርጉ። እወዳችኋለሁ፣ አከብራችኋለሁ። ቻው ቻው።